ሰላም ጤና ይስጥልን። ውድ የአቢሲኒያ ዶክተር ስለሰራች እኔ ዶክተር ኤርሚያስ ነኝ። ዛሬ ጀላቸው የቀረብኩት ስለ ዲስክ መንሸራተት እና የጀርባ ህመም ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ፣ ኮመንት ሴክሽን ላይ በጽፉልን እንመልሳለን። ወደ ቪዲዮ ኒድ የጀርባ ህመም ለማከብ መጀመሪያው ሁኔታዎች ማወቅ አስፈላጊ ነው። የጀርባ ህመም ምክንያቶች አንደኛው ከአከርካሪ ጋር ተያይዞ ሊሆን ይችላል። ሁለተኛው ከዲስኩ ጋር ተያይዞ ሊሆን ይችላል። ሶስተኛው ከደጋፊ ጡንቻው ጋር ተያይዞ ሊሆን ይችላል። አራተኛው ከህብለ ሰረሰር ጋር ተያይዞ ሊሆን ይችላል። አምስተኛው ከሆድ እቃ ጋር ተያይዞ ሊሆን ይችላል። የመጀመሪያው ከዲስክ ከጡንቻው ጋር እና ከአከርካሪ አጥንት ጋር ተያይዞ ያለውን ስናይ አንደኛው የዲስክ መሸራተት ሊሆን ይችላል ምክንያቱ። ሁለተኛው የአከርካሪ አጥንት ስብራት ሊሆን ይችላል። ሶስተኛው የአከርካሪ አጥንት መጥበብ ሊሆን ይችላል ምክንያቱ። አራተኛው ደግሞ የጡንቻ ስትሬን ወይም መወጠር ሊሆን ይችላል። ከእነዚህ ባሻገር ያለው ምክንያት ኢንፌክሽን፣ ኢንፌክሽን የአጥንት የራሱ ኢንፌክሽን ሊሆን ይችላል። የአጥንት ቲቪ ሊሆን ይችላል። ህብረሰረሰር ላይ የሚቋጥር መግል ሊሆን ይችላል ምክንያት። ወይም ደግሞ የዲስኩ መቆጣት ሊሆን ይችላል ምክንያት። ሌላኛው ብግነት ወይም መቆጣት የምንለው ብግነት ወይም መቆጣት ሲሆን፣ ብዙ ጊዜ አንኪሎሲንግ ስፖንድላይተስ ሶሪያቲክ አርትራይተስ ሪአክቲቭ አርትራይተስ የምንላቸው አሉ። እነዚህ ብግነት ወይም መቆጣት ሲኖር ነው ዲስኩ ላይ። እነዚህን አቻ ፍችዎች በአማርኛ ማግኘት ስላልቻልኩ፣ ሌላኛው ከሌላ ቦታ ይመጡ ወይም ከሆድ እቃ ህመም ጋር ተያይዞ ይመጡ ላይሆን ይችላሉ። ለምሳሌ የኩላሊት ኢንፌክሽን ሲኖር ወይም ፓይሎኔፍራይተስ የምንላቸው እነዚህ አይነት የጀርባ ህመም ሊያስከትሉ ይችላሉ። ሁለተኛው የምግብ ቱቦ መቀደድ ወይም የሰፋጀል ፐርፎሬሽን የምንለው። ሌላኛው ደግሞ የጨጓራ መቀደድ ወይም ፐርፖሬቲ ፒዩዲ ሲኖር ምናምን ጊዜ የጀርባ ህመም ሊያሳዩ ይችላሉ። ፍላግ ምንላቸው ወይም ሰዎች በአስቸኳይ ሐኪም ቤት ሄደው መጠየቅ ያለባቸው ምንለው፣ አንደኛ ቅርብ ጊዜ ውስጥ የጀርባ ቀዶ ጥገና ተሰርቶ ከነበረ ወይም ኢንፌክሽን ከነበረ ወይም ጀርባ ላይ ከፍተኛ ጉዳት ተከስቶ ከነበረ። ሁለተኛው መድኃኒት የሚጠቀሙ ለምሳሌ ለማገኝ የሚጠቀሙ ሰዎች ካሉ ወይም ደግሞ ስቴሮይድስ የምንላቸው መድኃኒቶች ረጅም ጊዜ የሚወስዱ ካሉ ወይም ደግሞ በደም ስር ያደረ የሚጠቀሙ አይነት ሰዎች ከሆኑ። ሌላኛው ካንሰር ካለባቸው፣ ከፍተኛ የሰውነት መቀነስ ካለ ለመሙረፍት ስናደርግ የሚብስ ከሆነ ከዛ ባሻገር ደግሞ ለረሳን ሳምንት ያህል የማስታገሻ ነዳቶችን እየተጠቀሙ ለውጥ ካላሳዩ እነዚህ ሰዎች ቶሎ በላ ወደ ሐኪም ቤት ሄደው መታየት ይጠበቅባቸዋል። እነዚህ ምልክቶች ዋና ምክንያት ነው የሚጠቀሱት። አንደኛው የጀርባ አጥንት ስብራት ሊሆን ይችላል። ሁለተኛው የህብረሰረሰር ኢንፌክሽን ሊሆን ይችላል። ሶስተኛው በህብረሰረሰር እና በከርካሪ አጥንት መሀል ደም መጠረቀም ሊሆን ይችላል። አራተኛው ደግሞ የዲስክ መንሸራተት ምክንያቱ ሊሆን ይችላል። ሌላኛው ደግሞ የአስቸኳይ ያልሆኑ የጀረባ ህመም ምክንያቶች አሉ። አንደኛው ለምሳሌ ዲጀነሬቲቭ ዲስክ ዲዝ ምንድነው? ወይም ከዕድሜ ጋር ተያይዞ የሚከሰት እነዚህ ብዙ ጊዜ የዲስክ መንሸራተት ምክንያት ሆኖ ይታይ ይችላል። ይሄ መኖሩ ምን አረጋግጠው በየማራ የጀርባ ህመም አላቸው። የጀርባ ህመሙ ወደ እግር ሊወርድ ምን አይወርድም ይችላል። እግራችን ጉልታችን ጋር ሳይጣጠፍ ቀጥ እንዳለ ከዳላያችን እግራችን ከፍ ስና ህመሙ ከጀርባ ባሻገር ወደ እግራችን ሊወርድ ይችላል። የዲስክ መንሸራተት ሲኖር ሁሉም ቀዶ ጥገና አይፈልግም። ኃይለኛ የሆነ ህመም ካለ መጀመሪያ ሆኑም ከፍተኛ ጡንቻ መስነፍ ካለ ሽንት እና ሰገራ አለመቆጣጠር ካለ እነዚህ አፋጣኝ ወደ ቀዶ ጥገና ሊሄድ ይችላሉ። ከነዚህ ባሻገር ግን ያሉ መጀመሪያ በማስታገሻ ፊዚዮቴራፒ በመስጠት እና ፊዚካል ቴራፒ በማድረግ ነው መጀመሪያ የምናከማቸው። በእነዚህ ውስጥ ግን ለውጥ ካላሳዩ ወደ ቀዶ ጥገና ሊሄድ ይችላል። ከስድስት ከአስራ ሁለት ሳምንት ባለው በእነዚህ ያን መንገድ ካከምናቸው ዘጠና ፐርሰንት የሚሆኑት የመዳን ፕሮባብሊቲ አላቸው። ሁለተኛ ምክንያት የጀርባ ደጋፊ ጡንቻዎች መሳሳብ ወይም ስትሬን ሊሆኑች ይሄ ብዙ ጊዜ ማስተካከያ በሚጓት ወይም በሚጋባ ስለታቸዋል ከዚህ ባሻገር ፊዚዮቴራፒ ወይም ፊዚካል ቴራፒ በማድረግ ያው ያመጣሉ። ሶስተኛው የጀርባ አከርካሪ አጥንት መጥበብ ወይም ስፓይናል ስቴናሲስ ማለት ነው። ይሄ ሲኖር የጀርባ ህመሙ ወደ ግር ሊወርድ ይችላል። ከዛ ባሻገር ሰዎች ጎንበስ ሲሉ ህመሙ የተሻለው ከሰያቸው ደረጃ በሚያወርዱበት ጊዜ ላይ ኃይለኛ ህመም ይችላል። ደረጃ ሲወጡ ደግሞ ለውጥ ሊኖረው ይችላል። ይሄን በሽታ መኖሩን የምናረጋግጠው ወይ መጀመሪያ የምናክመው በሚቀባ ወይም በሚዋጥ ነው። ከዛ ባሻገር በፊዚዮቴራፒ ነው። በእነዚህ ውስጥ ለውጥ ከሌላቸው ወደ ቀዶ ጥገና እናመራለን ማለት ነው። የመጨረሻው ብግነት ወይም መቆጣት ቅድም እንዳልነው አንኪሎሲንግ ስፖንዳላይተስ፣ ሪአክቲቭ አርትራይተስ፣ ሶራያቲክ አርትራይተስ የምንላቸው ናቸው። እነዚህ ህመሞች የዲስክን ብግነት ወይም መቆጣት ነው የሚያስከትሉት። ስለዚህ መጀመሪያ በሚዋጡ መድኃኒቶች ለማከም እንሞክራለን። ይህን ብግነት ማስቆም ከቻለን እዛ እናቆማለን። ፊዚዮቴራፒም እናሰራለን። ከዛ ባሻገር ግን በነዚህ መድኃኒቶች ለውጥ ከሌለው ሜቶትሬክሴት የሚባል መድኃኒት አለ። እሱን እንቀጥላለን። በእነዚህ ሁሉ ግን ምንም ወደ ቀዶ ጥገና መሄድ አስቀባይ ሊሆን ይችላል። ቪዲዮ ላቸው የጠረኩት አይኖክተር የሚያስኝ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረግ እንዳይረሱ። ይህንም ቪዲዮ ስፖንሰር ያደረገው ሰሚት ለስላሳ ፋብሪካ አካባቢ የሚገኘው ኢትዮ የውስጥ ደዌ ስፔሻልቲ ክሊኒክ ነው።